ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሸር እያደረጋችሁ አማርኛ ማንበብና መጻፍ ለተቸገሩ ታዳርሱልኝ እያልኩኝ ወዲሁ አሳስባለሁ። አማርኛ ለማንበብ ለመጻፍ ተቸግራችሁ፣ እንዲሁም ስማችሁን ለመጻፍ አሊያም ደግሞ ጸሎት ለማድረግ እንዲሁም ገንዘብ ከባንክ ቤት እንዲሆን ይችላል፣ ከሌሎችም ለማውጣት እጃችሁን ለመስደድ ለመፈረም በጣታችሁ የምትፈርሙ ለእናንተ ይሄ ቪዲዮ አስፈላጊና ለውጥ የሚያመጣ ስለሆነ እያንዳንዱ ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። ከዚህ በተጨማሪ በውስጥም በውጭም እድሉ ሳይገጥማችሁ ከልጅነታችሁ ትምህርት ሳትማሩ ፊደልን ሳትለዩ እንግሊዝኛ እንዲሁም አማርኛን ለማንበብ ለመጻፍ የተቸገራችሁ ካላችሁ በያላችሁበት የዓለም ዳርቻ ሁሉ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ ለሁሉም ማዳርሱልን። ከዚህ በተጨማሪ በውስጥ መስመር ለመማር ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ የሚሆነው። ስለዚህ እናንተ ከሰኞ እስከ ዓርብ ባሉ ቀናት ብቻ ለስራ ቀናት ለአንዳንድ ሰዓት ያህል እንማራለን። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በጣም በዛ ቢባል ከሶስት ወር እስከ አራት ወር ባልበለጠ ጊዜያት ብቻ ብዙ እህት ወንድሞቻችን የተለወጡበትም ስለሆነ እያነበቡ እየጻፉም ስለሆነ የሚፈልጉትን አግኝተው ጸሎት ማድረግ ፈልገው ጸሎት እያደረጉ ስለሆነ ቁርሃን መቅራት ፈልገው ቁርሃን እየቀሩ ስለሆነ ከኛም በላይ ፈጣሪያቸውን እያመሰገኑ ነው የሚገኙት። ማንኛውም ሰው እድሜ የማይገድበው የኦንላይን ትምህርት ስለሆነ በኦንላይን እያስተማርን ነው የምንገኘው። ማንኛውም ሰው ከህፃናት እስከ አዋቂዎች ድረስ ማንበብና መጻፍ የፈለገውን ሁሉ እያሳወቅን ነው የምንገኘው እድሜ ሊገድበው የማይችል በራሳችሁ ብቻ ከተመቻቹ በግሩፕ አሊያ በግላችሁ ብቻ እንድትማሩ ነው የምናደርገው። ስለዚህ ራሳችሁን እንድትለውጡ እያልን ከወዲሁ እናሳስባለን። ዛሬ ይዤላችሁ የመጣሁት ደግሞ ረዣዥም ምንባብን እንዴት አድርገን ማንበብ እንደምንችል አረጋ ብለን ማየት ይጠበቅብናል። ቪዲዮውን እስከ መጨረሻው ለማየት ሞክሩ። እኔ ከማንበብ በፊት እናንተ ቀድማችሁ አንብቡ የምትችሉትን ያልኩት የምትችሉት እኔ ከማንበብ በፊት ቀድማችሁ አንብቡና ስህተት ካለባቸው እኔ ሳነበው እያንዳንዱ ስህተት የምታገኙት ነው የሚሆነው ከዚህ በተጨማሪ ደግሞ የጻፋችሁትን ቴሌግራም ግሩፕ አለ ጆይን አድርጉና ግሩፑ ላይ አስቀምጡልኝ ማንኛውንም የምትጽፉትን ከግሩፑ ላይ አስቀምጡልኝ እያረሙ ስህተታችሁን የማሳያችሁ ነው የሚሆነው እንግሊዘኛ አማርኛም ሊሆን ይችላል ሂሳብ እያንዳንዱን እየጻፋችሁ ግሩፑ ላይ ጆይን እያደረጋችሁ ላኩልኝ ስህተታችሁን የማሳያችሁ ነው የሚሆነው አሁን ቀጥታ ወደ ትምህርቱ ነው የምንሄደው። አንድ ጊዜ አባት አንድ ጊዜ አንድ አባት ልጃቸውን ተነስ፣ ተማር፣ ተለወጥ፣ ተንቀሳቀስ፣ ሂድ ሲሉት ልጁም አባዬ መማሩንስ እማረው አለሁ፤ ግን አለ፣ ምን እየበላሁ ልማር ሲላቸው እሳቸውም እስከዛሬ ምን እየበላህ ደነቆርክ አሉት አሉ። አየህ፣ ይህ ማለት ምናልባት ወደ ሌላ እንዳትወስዱት ግን መማር ያለብንን ነገር መማር ስላለብን የሚያነቃቃ ረዥም ምንባብ መሳይ ጥቅስ ነው። ስለዚህ ራሳችን ካለንበት ከእንቅልፋችን ነቅተን ከጨለማ ወደ ብርሃን ልንሄድ ይገባል። ማንኛውም ሰው ነው። ሕፃናት ብቻ አይደሉም ትምህርት የሚፈልጉት ወጣቶች ብቻ አይደሉም ከአርባና ከዛም በላይ እድሜ የሆናችሁ ሁሉ ይሄ ትምህርት ይጠቅማችኋል። ምክንያቱም ነገ ከነገ በኋላ የሆነ ቦታ ላይ ተቀምጣችሁ እንደው እህቴ ወንድሜ ይሄን አድርግልኝ ብትባሉ ኧረ አልችልም ማለቱ ስለሚከብድ ተለወጡ፣ ተማሩ፣ እራሳችሁን አገኙ። ምክንያቱም ምናልባት ለትምህርት የምታወጡት አንድ ሺህ ሁለት ሺህ ብር ሊሆን ይችላል። እሱ ግን ለዘላለም እውቀታችሁን ነው የሚሰጣችሁ። ከኛ ቻናል ብቻ አይደለም ያልኳችሁ። ያለ ማንኛውም አስተማሪ ላይ ሄዳችሁ መማር የምትፈልጉትን ነገር ተማሩ፣ ተለወጡ እኛ የምንፈልገው። ማንኛውም ሰው እጁን እንዳይሰድ በእጁ ጣቱን ሰዶ እንዳይፈርም ብዕርና እስክሪፕቶ ይዞ ፈርሞ ወይም መጻፍ ማንበብ እንዲችል ስለሆነ አላማችን፣ ከማንኛውም ዩቲዩበር ጋር ሄዳችሁ መማር ትችላላችሁ። ነገር ግን ማንኛውም በዚህ ትውልድ በዚህ ዘመን ቴክኖሎጂ በረቀቀበት ሰዓት ማንኛውም ሰው ጣቱን እንዲሰድ አይገባም። እነሱን ለመቀነስ አለመን የተነሳንም ስለሆነ ማንኛውም ሰው ከዚህ በተጨማሪ ጸሎት ማድረግ ፈልገው ጸሎት ሳያደርጉ የቀሩ እህት ወንድሞቻችን ቁራት መቅራት ፈልገው ቁራን ሳይቀሩ የቀሩ እህትም ወንድሞቻችን ለማገዝ ታስቦ የተሰራ ቻናልም ስለሆነ እናንተ ልትጠቀሙበት ይገባል። ከዚህ በተጨማሪ መልካም ትብብራችሁ ደግሞ እናንተ ምንድነው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለሌሎች ማዳረስ ነው ማለት ነው። በድጋሚ እንደላንበብላችሁ አንድ ጊዜ አንድ አባት ልጃቸውን ተነስ፣ ተማር፣ ተለወጥ፣ ተንቀሳቀስ ሂድ ሲሉት፣ ልጁም አባዬ መማሩንስ እማራለሁ፣ ግን ምን እየበላሁ እማራለሁ ወይም ምን እየበላሁ ልማር ሲላቸው፣ እሳቸውም እስከዛሬ ምን እየበላህ ደነቆርክ አሉት። አሁንም እኛ ምክንያት ልናቀርብ አይገባም። ለመማር ጊዜ ልንሰጠው አይገባም። ነገ የሚባል ነገር የለም፣ ቤተሰብ ዛሬ ያለን ነገር ዛሬ መጠቀም አለብን። ዛሬ ማወቅ ያፈለግነውን ነገር ዛሬ ማወቅ አለብን። ከዛ ውጭ ግን ለነገ ምን ቆጥበው፣ ገንዘብ ብቻ ነው። እውቀት ለነገ አይቆጠም። ማወቅ መፈለግ ለነገ አይቆጠም። ነገ ሌላ መሰናክሎች ሊመጡ ይችላሉ። ካሁኑ ራሳችን አዘጋጅተን እንማር፣ እንለወጥ፣ እንደማንኛውም ሰው እናንብብ፣ እንጻፍ እያልኩኝ ከወዲሁ አሳስባለሁ። የዚህ ቻናል አዲስ ይሆናችሁ ላይክ፣ ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው የዘውትር ትብብራችሁ ላይክ እና ሸር እያደረጋችሁ አዳርሱልኝ። ምናልባት ይህ ቪዲዮ ለእናንተ ይመቻችኋልም ትለወጡበታላችሁም ተለወጡበታላችሁን ብዬ አስባለሁ። ስለዚህ እናንተ የሚጠበቅባችሁን ኃላፊነት ተወጡ እኛ ደግሞ እናንተን ለማስተማር ዘውትር ዝግጁ ነን። ለማሳወቅና ሌሎች የምትፈልጉትን ጥያቄ ብትጠይቁን ከዚህ ጋር ኮሜንት ላይም ሊሆን ይችላል ዋትሳፕ፣ ቴሌግራም ሀይ በማለት አልያም ኢሞ ላይ ልታሳውቁን ትችላላችሁ። ማንኛውም እንዲሰራላችሁ የምትፈልጉትን ቪዲዮም ብታሳውቁን እናንተን ዘወትር ለማገዝ ዝግጁ ነን። ዋናው ዓላማችን ያልተማረ ማህበረሰብን ተምሮ ተለውጦ እንደ ማንኛውም ሰው እኩል እንዲሆን እኩል የማድረግና የሚፈልጋቸውን ማንኛውም ፍላጎቶችን የማሟላት በምንችሉ አቅም እገዛ እያደረግን ነው የምንገኘው። ከሰኞ እስከ ዓርብ በውስጥ መስመር እያስተማር እንገኛለን። እሁድና ቅዳሜ ደግሞ የእገዛ ትምህርት ቴሌግራም ግሩፕ አለ። በቀጥታ ግሩፑ ላይ ጆይን በማድረግ አሊያም ቴሌግራም ላይ ሀይ በሉኝ እና ወደ ግሩፑ እየቀላቀልኩ የምትማሩበትን አጋጣሚ እያመቻቸን ነው የምንገኘው። ስለዚህ እናንተ ቀጥታ ደውሉልን፣ አሊያም ደግሞ ግሩፑን ጆይን አድርጎ ቅዳሜ እና እሁድ ዘወትር ከአራት ሰዓት እስከ አምስት ሰዓት ባሉ ሰዓት ብቻ አማርኛን እንዲሁም እንግሊዝኛን እያስተማርኩ ነው የምገኘው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘሁ።